መዳም ቤት ሆናችሁ ካሜራ የለም ብላችሁ መጥፎ ነገር የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። ከመቶ ዘጠና ፐርሰንቱ እንዳለ ካሜራ በካሜራ ነው። ማን ነው መዳም የቤት ውስጥ ሆነ አይደለም በካሜራ የምትከታተላችሁ ስራ ቦታ ሆነ የተኛውን ቦታ የተኛውም ሀገር ላይ ሄደ እናንተን የቤት ውስጥ ምን አይነት እንቅስቃሴ እንደምታረጉ የእያንዳንዱን ነገር ትከታተላችኋለች ማለት ነው። በተለይ ደግሞ የመዳሞቻችሁን ልብስ እየለበሳችሁ፣ የመዳሞቻችሁን እቃ እየረካካችሁ አልጋዋ ላይ ምናምን ፎቶ ምናምን ለመንሳት ሀረካት የምታረጉ እህቶቼ እባካችሁ ጥንቃቄ አድርጎ ይህ ቪዲዮ ደግሞ ለብዙ እህቶቼ እንዲደርስ እፈልጋለሁ። በተለይ ደግሞ አዲስ ለሚመጡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ክርስቲያን ወገኖቼም ሰላም ብያለሁ። አላህ ስሙ ተዓላ በያላችሁበት አላህ ይጠብቃችሁ። ከእንደዚህ አይነት ነገርም አላህ ይጠብቀን፣ በሰላም ያወጣን አላህ በሰላም ይመልሰን። ከእንደዚህ አይነት ውርደትም አላህ ይጠብቀን ማለት ነው። በሰው ሀገር ላይ ሰርተን እንለወጣለን ብለን መተን እንደዚህ አይነት ብልግና መስራት በጣም ይከብዳል። በተለይ ደግሞ መዳም የለችም ብላችሁ ፈጣሪያችሁን ሳትፈሩ መዳም የለችም ብላችሁ መጥፎ ነገር የምትሰሩ እህቶች የባካችሁ ጥንቃቄ አድርጉማ ነው። በአሁኑ ሰዓት ላይ መዳም ግዴታ ቤት መሆን የለባትም እናንተን ለመከታተል ስራ ቦታ ሆኖ እናንተ ምን አይነት እንቅስቃሴ እንደምታደርጉ የእያንዳንዱን ነገር ይከታተሏቸዋል ማለት ነው። እቺ መዳም ስራ ቦታ ሆና ነበረ። ይህን ቪዲዮ ስታይ የነበረው ቪዲዮ እንደ ላይቭ ነው። ገብቷችኋል ካሜራው ቀጥታ እናንተ ቤት ውስጥ የምታደርጓት የእያንዳንዷን ሀረካ ያሳያል ማለት ነው። ጎብታችኋል። መዳም የለችም ካሜራ የለም ብላችሁ መጥፎ ነገር መጥፎ ሀረካት የመዳሞቻችሁን ልብስ የምትለብሱ እንዲሁም ደግሞ ፎቶ የምትቀርጹ መጣምን ክፍልም ይሁን እንዲሁም ደግሞ አልገዋ ላይ ምናምን ከዚህ በፊት ማለት ነው አንዲት መዳም እሷ በሌለችበት ይቅርታ እና እሷ በሌለችበት የመዳሟን ልብስ ለብሳ ጫማዋን አድርጋ አልጋዋ ላይ ቁጭ ብላ ፎቶ እየተነሳች ካሜራ ላይ አይታት ማለት ነው። ቀጥታ ነው የደወለችላት። ምስልኳ ላይ ሳይሆን የቤት ውስጥ እንደ ማይክሮፎን አለ። እኛም ቤት ውስጥ አለ። ገብቶችዋል መዳሜ ውጭ ሆና እኔ ስልካ ካላነሳ ሁላት ምት ጩህብት ድምጿ የሚሰማኝ እንደ ማይክሮፎን ነገር እንደ ሞሮሃ ሆኖ፣ እኔ ግን ሙሮሃ ነው እንጂ የምትሉት እሱ ማይክሮፎን ነው ወይም ደግሞ ካሜራ ነው ብላችሁ ጭራሽ አታስቡትም ማለት ነው። እና ከዚህ በፊት ይህን አላቅም ነበር። አንድ ቀን ተሳስቼ ሳላቅ ሽንት ማብራት እያጠፋውኝ የእሱን ማብራቱን አጠፋሁት ማለት ነው። ሳላቅ ከዛ ደውላ ለምን አጠፋሹ ብላ ስትለኝ እንዲታወቀች ብዬ ግራ ገባኝ ማለት ነው። ከዛ በኋላ ለካ እሷ ካሜራ ላይ እንትኑ ስልኩ ቅርታ ምንድን ነው እዛ ላይ ሆና ስትከታተል ነበረ ማለት ነው። ቤት ውስጥ ያለ ነው ጎቶቿል። በጣም በሚያሳዝን መልኩ ኪፈች ዋለች ስልክ ላይ ደውላ። ከዛ በኋላ አንድ ቀን ስልኳን ስደውል ስደውል ስደውል ሶስታችንም አላነሳንም ሶስት ሁለት ፊሊፒንን አንድ እኔ የምግብ ምሰራ ነኝ። ገብቶችዋል። ከዛ እዛ መክረፎን ላይ ነበረ የጮኸችሁ ማለት ነው። ሻታ ስትል ማክሮፎን በቃ ቤት ውስጥ ያለ የትም ሁኑ ይሰማችኋል። ከዛ ደንግጠን እኔና ሰራተኞች እየሮጥን ስንመጣ ለሽ ማትሩዱን ጆው አላለችን ማለት ነው። ገብቶችዋል። ለልጅቷን እንትን ክኒኒ ለማስታወስ ወይም ደግሞ እላጇን ወይም ደግሞ መድኒቷን ስጧት ልትናን ነበረ ይሄን ነገር ያደረገችው ማለት ነው። ገብቶችዋል እና ሀባይቢ ጥንቃቄ አድርጉ። ወላሂ እኔ ካሜራ ኖራ አኖራ፣ እኔ ስራይን ከመስራትና ርፍት መኖር ማረፍ ባለብኝ ሰት ማረፍ እንዲሁም ደግሞ ስራ መስራት ባለብኝ ሰት ስራይን ልስራ እንጂ መዳም ኖረች አኖረች፣ ካሜራ ኖራ አኖራ ምንም አይደለም ማለት ነው። ለምን እኔ ስራይን አውቄ ስለምሰራ እኔ መዳምን ከመፍራት በፊት ፈጣሪን ነው የምፈራው። እኔ ስደት ሀገር ላይ የወጣሁት ከሀገሬ የተሰደድኩት ሰርቼ ለመለወጥ ነው። አላማዬን ለማሳካት እጥራለሁ ማለት ነው እና እባካችሁ እህቶቼ ተጠንቀቁ። በአሁኑ ሰዓት ላይ በጣም በጣም ጊዜው በጣም ከፍቷል። እንዲሁም ደግሞ ከሌላ ሀገር ዜጋ አብራችሁ የምትሰሩ ከሆነ እናንተ ሊያጠቋችሁ ወይም ደግሞ ከእነሱ ጋር ተጣልታችሁ የሆነ ነገር በመሀላችሁ ተፈጥሮ እናንተ ላይ ድግምት ስህር ማሰራት የሚፈልጉ ብዙ ሰራተኞች ስላሉ ነው። መዳሞቹም እንደዛው አሉ። ወላሂ ነገ ቪዲዮ ለቅላችኋለሁኝ። የገዛ የወንድሟ የባሏን ወንድም ሚስት ስህር እያደረገች በድብቅ ካሜራ ተገኝታ መጨረሻ ላይ ምን እንደሆነች እነግራችኋለሁ ማለት ነው። እና አረቦቹም ጭህር ጭምር ስህር እሰራሉ። ገብቶችኋል? ስለዚህ ተጠንቀቁ ማለት ነው። እቺ መግቢያ ላይ ያሳየኋችሁ እሷ ስራ ቦታውን እኔ ግን ግማሹን ያመጣሁት ግማሹን ስላችሁ፣ ትንሽዬ ቀንጨባ አድርጌ አስር ሰኮንድ ብቻ ነው ያመጣሁት እንጂ ሙሉውን ብታዩት ታፍራላችሁ በጣም በቃ። እንደዚህም ይደረጋል እንዴ ብላችሁ የሆነ ግራ እስከሚገባችሁና ምን ያክል ቆሻሻ ምን ያክል ብልግና እንደሆነ ትረዳላችሁ ማለት ነው። እሷ ስራ ቦታ ሆና አሲር ሰርተሽ ጠብቅኝ ብላታለች ማለት ነው። እሷ አሲር ቤት ውስጥ ኦርጂናል አሲር ሰርተሽ ጠብቅኝ ብላታለች። እሷ ስትላት ወደ መጥበቅ መጣች። እንደመጣች እንትን የምታደርገውን ነገር አድርጋ ሽንቷን ነው ካሳው ላይ ወይም ደግሞ አስተፍሩላ ላዚም ወላሂ እኮ ድፍረታቸው ድፍረት። እኔ ውዴት ሽንት የሚሸናው ሽንት ቤት እንጂ መጥበቅ ውስጥ እሷ ግን ያደረገችው እዛው ቆሙ ብላ ብርጭቆ ውስጥ ምንድን ያደረገ ሽንቷን ነበር የሸነችው። ማለት ሽንቷን ሸንታ ከዛ አሲሩ ላይ ጨምራ። አስቡት እንግዲህ፣ አሲሩ ላይ ጨምራ በጥፍር ያለ አድርጋ ሳላ ውስጡ አስቀመጠችላት ማለት። ሙሉን ነው የቀርጻ ሶሻል ሚዲያ ላይ የለቀቀችው። ከዛ በኋላ ይቺ ግን ስራ ቦታ ሆና እየመጣች መኪና ላይ ሆና ነበረ ቪዲዮውን ስትከታተል የነበረው። እንደ ላይቭ ነው የሚያሳየው። ገብቷችኋል? ይሄ እንትኑ ካሜራው በአሁኑ ሰዓት ላይ ደግሞ የመጣ ካሜራ ምንድን ነው እዛው እንደ ላይቭ ካላስ፣ እናንተ የትም ሄዱ፣ የትም ሄዱ በቃ ሰላውም መጥበቅ ውስጥም እንዲሁም ሽንት ቤት ብቻ ነው የሚቀራቸው እንጂ ካሜራ የማያደርጉበት ቦታ የለም። በእርግጥ ክፍላችሁ ውስጥ ያደርጉ፣ ለምን ክፍላችሁ የራሳችሁ ክፍል ነው። አንዳንዶቹም ያደርጉም ሊኖሩ ይችላሉ ግን ክፍል ውስጥና የሰራተኛ ክፍልና የሽንት ቤት ብቻ ነው የማይደረገው። ሌላው እንዳለ ካሜራ በካሜራ ተለቅልቋል ማለት ነው። እና ሳላ ስትሄ ትታያለች። የምታደርጋቸው እንቅስቃሴዎች የእያንዳንዱ አስቡት እንግዲህ፣ በኋላ ላይ ይህን ምንም አላደረግኩም ብላችሁ ስትሉ ይሄንን እንደ ማስረጃ አምጥቶ ግጭ አድርገው እናንተን ገደል ነው የሚያስገባችሁ። እስር ቤት ታስራችሁ ወደ ሀገር መመለስ ብቻ ሳይሆን እስር ቤት ውስጥ አንትን መሬት እስር ቤት ነው የሚያስገባችሁ ማለት ነው። በጣም ትልቅ ወንጀል ነው። በሰው ሀገር ላይ መተን ሰርተን ይለወጣለን ብለን መተን እንደዚህ አይነት ነገር ብልግና መስራት ማለት በጣም ከባድ ነው። አንድ ሰው ይህንን ነገር ማድረግም አይጠበቅባችሁም። ቤቱን ካልፈለጋቸው መዳሞቻችሁ ካልፈለጋቻቸው ከዛ ቤት ወጥቶ መቀየር ነው እንጂ አንዳንዶቻችሁ ጭራሽ መዳም መልካም ስትሆን ነጻና ስትሰጣችሁ የምታደርጉት ሀረካት እና የምታደርጉት ስራ በጣም ይደብራል። ሁሉም እያልኩ አይደለም። ከዚህ በፊት የሆነ ሶስት ቀን ነው ሁለት ቀን በፊት አንዲት ሰራተኛ ምግብ እንዴት እንደምትበላ እንዴት እንደምትጨማለቅ ከነ ድስጡና ከነ ድስጡ ከነ ሀፍዛው ነበረ። ሰላጣውን በእጇ እንደዛ እየተጨማለቀች የነበረው ማለት ነው። ግን እንደዛም ሆኖ ግን መዳሟ ነጻነት ስለሰጠቻት እንጂ መዳሟ አቴብ ይብላ ብትከለክላትና ምግብ ባታ እንዳትነካ ብታደርጋት ኖሮ ይህንን ረካት አታደርግም። እንኳን እንደዚህ ረካት ልትሰራ ቀርቶ ሶሻል ሚዲያ ላይ ራሱ አትለቅም ነበረ። ግን ነጻነት ሲሰጡና ምግብ እንደፈለጉ እንድንበላ ሲፈቅዱልን በተገቢው መንገድ ነው መሆን ያለበት እና በጣም የሚያስጠላ ሀረካት ማድረግ፣ መዳም ይሄንን ነገር ብታየው ምን እንደምትል አስቡት። እንግዲህ አንድ ነገር ልንገራችሁ፣ መዳም አታይኝም ያታይኝም ብላችሁ እንደዚህ አይነት ቪዲዮዎች የምትሰሩ እህቶቼ፣ ወላሂ ላዚም የእናንተ ቁጥር እሷ ላይ ካለ የተኛውም አይነት ቪዲዮ ስሩ፣ ይደርሳታል ቢቆይ እንኳን ለትንሽ ጊዜ ቢቆይ እንኳን ተላ እና ሀባይቢ የትም ሆኖ ይደርሳታል። ለምን ስልካችሁ ስላላት። ማ እኔ መዳሜ ቲክቶክ እንዳለኝ በፊቱም ታውቃለች። ወንድማ ቤት ስሰራም ቲክቶክ እንዳለኝ ያውቃሉ። ከመጣው በኋላ አንድ ቀን ለኢድ ልብስ ሰታኝ ነበረ። ላለፈው ሮመዳን ኢድ ማለት ነው። ሶስት አይነት ልብስ ገዝታ በጣም ሰፋፊና በጣም የሚያስጠላ ለኢድሽ ብላ ገዝታ አምጥታ፣ ለራሷ ምርጥ ምርጥ ለልጆቿ የገዝታ ለእኔ ግን በቃ ሶስት ሰው የሚያስገባ ልብስ ነበረ ገዝታ ያመጣችልኝ። እኔ ደግሞ ቲክቶክ ላይ ለቀኩት ማነው ቪዲዮን ለብሼ ለቤተሰቦቼ እያሳየው ዩቱብ ላይ ለቅቄዋለሁ። ከዛ ያን ቪዲዮ አይታ የሰጣውሽን ልብስ እየለበሽ አየሁሽ ቲክቶክ ላይ አለችኝ። አዎ ቪዲዮ ሰርቼ ለቅቄዋለሁ እንዲሁም ደግሞ እሱን ያደረግኩት ድዋ እንዲያደርጉልሽና ልብስ እንደገዛሽልኝ አሳየኋቸው ስላት ምን ሰው ወለ ዱዓ አለችኝ አይዋ አልኳት እንኳን ዱዓ ላይ አይደለም እነሱ እየሳቁ ነበረ ኮመንት ላይና በአሁኑ ሰዓት ላይ ደግሞ ኮመንት ራሱ ትራንስሌት ይደረጋል ወይም ደግሞ ይተረጎማል ማለት ነው። እሷ ግን ቦታ ማልሰጣችሁም ከዛ በኋላ ግን ተጠነቀቅኩኝ ለምን ያ ቪዲዮ ሲደርሳቸው እኔ አልহামዱሊላሂ ረብል ዓለሚን እኔ ጋር ራሴ ቁጭ ባልከበት ሽንቱ መጥበቅ ውስጥ ሆኜ እንጂ ቪዲዮ መሰራው መጥበቅ ውስጡ እኚህ ደግሞ ቪዲዮ እንደሚቀርጽ ታውቃለች። ነግር ያታለውን ችግር የለም ብላኛለች። በተሰብ ብቻ እኛ እንዳንገባብሽ ወይም ደግሞ ልጆቼ እንዳይገቡብሽ እንጂ አለችኝ። እኔ እንደፈለኩ ብቀርጽ ችግር የለም ። ቤቱንም ብቀርጸው ችግር የለም፣ ግን እኔ ቤቱን አልቀርጽም። መጥበኩ ስቶኝ እንደዚህ ስራ እየሰራው ምግብ እየሰራው ለእናንተ እንደዚህ እቃ እያጠብኩ ምናምን ቪዲዮ ስሰራ ምንም ችግር የለም፣ ግን ዩቱብ እንዳለኝ አታቀም፣ ቲክቶክ እንዳለኝ ብቻ ነው የምታውቀው። በፊት ደግሞ የመቶ ሺህ ፎሎወር የነበረው ቲክቶክ ነበረኝ። እሱን ግን ሮመዳን ላይ አጠፋሁት። አሁን ደግሞ አዲስ አዲስ ቲክቶክ ከፍቼ ራሱ እሱ ራሱ ደረሳት ማለት ነው እና መዳሚ አታይኝም ብላችሁ የተጠበቃችሁ መስሏችሁ ከነሱ ልብስ እየለበሳችሁ ወይም የእነሱን ቤት እየቀረጻችሁ መዳምን ሽንት ቤትም ይሁን እንዲሁም ደግሞ የእሷ የምትተኛበትም ክፍል ይሁን እንዳትቀርጹ ማለት ነው። ተጠንቀቁ። ስትቀርጹም ደግሞ አስፈቅዱ። ለምን በኋላ ላይ አይቷችሁ ከሚቆጧችሁ ከመጀመሪያ ከነገራችኋቸው ምንም ችግር የለም። ለምን እነሱ ከፈቀዱ ማለት ነው። አሁን እኔ ለምን ቀረሽ ብትልኝ ራስሽ ፈቅደሽልኝ ነው የምላት። ለምን ራሷ ስለፈቀደችልኝ ማለት ነው። በፊትም ደግሞ የሚሰራበት ቤት እንደዚሁ ፈቅዶልኝ ነበረ፣ ቪዲዮ ስሰራ የነበረውን። ግን የእነሱን ቤቱን አልቀርጽም። መጥበቅ ውስቶኝ ብቻ ነው ቪዲዮ የሚቀርጸው እና ሐባይቢ አላህ ይጠብቀን፣ የሚጠብቃችሁም። የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። አላህ ያክብርልኝ፣ ሰላማችሁ ይብዛ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።